ብዙ ምንትን አይልም፣ ግን ግራ ገብታኛለች። ሁለተኛ እሱ ደግሞ ባልየው እንዳያችሁት ወቶ ጎዳና ላይ ምናምን ብዙ ሰዎች ጫት እየቃመ ነው ጎዳና ላይ እያላችሁ፣ ብዙ ሰው ኮሜንት እየጻፈ ነበረ። በቃ ሱመያን ነው የሚወዳት፣ ሱመያን ያግባ፣ እሷን ፍታና ሱመያን አግባ እያላችሁ። እንግዲህ እነሱ ምን እየሰሩ እንደሆነ ምንም ግራ ገብቶኛል እኔ ራሱ። እንዴት ከዓረብ ቤት እንዴት መጣች ይች ልጅ አሁን እንዴት መታ እነሱን ልታግታቸው ቻለች? በሁለተኛ ነገር እቺ ልጅቷን እንግዲህ በጣም ኃይለኛ ናት ኃይለኛ ናት፣ እንዴት ነው ከሱ ጋር የምትኖረው እያለ ከኔም ጀምሮ ልጅቷ የሆነ ስለ ሱመያ መጥፎ መጥፎ ነገር ስታወራ አናዳኝ ነበረ። ግን አንዳንድ ጊዜ ደግሞ ትወና ግድ ያስፈልጋል የሆነ እንትን ለማግኘት ኧረ እኛም እያለቃቀስን ነው። እንግዲህ ቪዲዮ መስራት አለብን ወገኖች። ዝም ብላችሁ እውነትን ሲጀምር ማለት ነው እውነት እውነቱን እንናገር ካላችሁ ዩቱብ ላይ ስትመጡ እውነት ተናጋሪ ማንም ሰው አይወደውም። ሁልጊዜ የኛ ሰው የሚወደው ምንድን ነው? በጣም ፎክስ አድርጎ እይተው ምኑ የሚበዛው ዝም ብላችሁ ካያችሁ የሚያለቅስ ሰው ሳይበድል ተበደልኩ ብሎ የሚያለቅስ ሰው ነው በጣም የሚታየው። አሁን በነሱ በእነሱ ላይ እኔ ብዙ እንትን ማለት ፈልጌ አይደለም፣ ግን ይስሩ። ግን ይህን ያክል ሰው እያስጨነቁ ደግሞ ልጅቷ አረብ አገር ይጃለው ልጆቹ የኔዬ ከአረብ ቤት ገብቻለሁ ኢትዮጵያ ውስጥ አልቻልኩም የኑሮ ውድነት ብላ እንትን ካለች በኋላ አሁን ላይ ደግሞ ግራ ትንሽ ግራ ነው የሚያጋባው። መቼም እንደኔ ግራ የገባችሁ ብዙዎች አላችሁ ያው እንግዲህ ለይቱ ለይታ ብለው ከሆነ እንደዚህ እስካሁን ድረስ ይህ ሁሉ እርዝመቱ ደግሞ እንግዲህ በጣም ካገባ ጀምሮ እስካሁን ድረስ እየተናታረኩ የሚሰሩት ቪዲዮ ጸብ፣ ልክ እንደ ጸብ እውነተኛ ጸብ አርጌ ነው እኔ እኔ እንደዛ ነው። እስካሁን የምመለከታቸው እንደዚህ ውሸት ነው ብዬ እኔ አስቤ አላቅም የእውነት አሁን እኔ ውሸት ነው ብዬ ራሱ አሁን ላምን የቻልኩት ትናንት ወደ አረብ ሀገር ሄጃለሁ ከአረብ ቤት ልጆች እየሰራው ነው ብላ በፖስተችው ቪዲዮ ደግሞ እንግዲህ ከሶስት ቀን በፊት እንደዚህ ብላ ፖስታ፣ ትናንት ደግሞ ከነሱ ጋር ተገናኝታ እነሱን አረን የማይመስል ነገር ለማውራት ራሱ የእውነት የማይመስል ነገር ለምን ለምስትካትንገር የሚባል አባባል ተመልካቹም ነገሩ ዝም ብሎ እንደነዱት ስለሆነ የሚነደው ችግር የለም። ስሩ መስራት ያስከብራል። ያው እንግዲህ ገንዘብ ለማግኘት ብዙ ነገር ማለት ማውራት፣ ማልቀስ ግዴታ ነው። እኛ ራሱ የሚያስለቅሰን አቶ ነው ወይ? እውነቴን እኮ ነው። ያው ማዳ ቤት ቁጭ ስላለ ምንም አይነት አይዲያ የለም የምንሰራበት አብሮሽ የሚሰራ ሰው የለም። ሰው እኛ እንደዛ ነው። ኢትዮጵያ ውስጥ ያላችሁ ደግሞ እንግዲህ ሶስት አራት ሆናችሁ የምትሰሩ ደግሞ እንግዲህ ፍረንክ መሆኑ በጣም ደስ ብሎኛል። እውነተኛ ታሪክ መስሉኝ እስካሁን ድረስ ለሱ መያ ነበር ማዝንላት። ያው እንግዲህ እውነቱ ሲወጣ ደግሞ አሁንም አይገለጥላችሁም እኮ። አብዛኞቻችሁ እንደዚህ ራሱ እያያችሁ እገሩ ከነ ከነ እንትናም ራሱ ከቡታጀራ ልጆች ጋር ሂዳችሁ ስታዩ ከነሱ ማየት ትችላላችሁ አሁን የነሱ ውሸታቸው እስካሁን ድረስ በውሸት አንዴ ተፋቱ አንዴ እሷ አንዴ ነው አንዴ እያሉ በጣም ብዙ ማለት የዚህን የዩቱብ አሰራርን በደንብ አድርጋችሁ የነሱን ቪዲዮ ካያችሁ ዩቱብ የምትሰሩ ሰዎች በደንብ በደንብ ትማራላችሁ ማለት ነው። ምን ያክል ውሸት ማውራት። ውሸት ጥሩ አይደለም። በእርግጥ ግን ደግሞ ገንዘብ ለማግኘት ከሆነ ደግሞ ሰውን የማይጎዳ ከሆነ እየዋሻችሁ ገንዘብ ማግኘት ከሚቻል ከሆነ ዋሹ፣ በቃ ምንም አማራጭ የለም። አስረግጬ ነው የምነግራችሁ፣ አብዛኛው ውሸት ነው የሚያወራ። እውነት እውነቱን እንናገር ከተባለ ይሄ አዳሜ ነጭ ሽንኩርቷን ወይ ሽንኩርቷን አይኗ ላይ ትቀባለች፣ የውሸት እንባ እያነባች ምስኪኑ ህዝቤ ደግሞ እንግዲህ ከንፈሩን እየመጠጠ እውነተኛ ታሪክ መስሎት በጣም ብዙ ርቀት ይሄዳል። ምስኪን ልጅ ይዛ ምናምን እያለ ልክ እንደ እኔ ግራ ሲጋቡ የነበሩት፣ እኔ ምን እንዳሰብኩኝ ከአረቤ ይገብታል፣ ልጅ ይዛ አሳዘነች የመጨረሻ እንዴት ነው የምትሰራ? አሁን ይቺ ልጅ አይደለም ልጅ ይዛችሁ አይደለም፣ ነጻ እንኳን እንደዚህ ሆነን ስንሰራ ምን ያክል ውጣና ውረድ እንዳለው እንግዲህ አረብ ሀገር ያላችሁ ሴቶች ትመሰክራላችሁ። አይደለም ልጅ ይዛችሁ ይቅርና አንደኛ ልጅ ይዞ ሰው ቤት ይቻላል ያስገባሉ እንዴ? ደግሞ ሁለት ልጅ ይዛችሁ እንዴት ነው አረብ ቤት ገብታችሁ የምትሰሩ? እንዴት ነው እኔ መጀመሪያውንም ውሸት እንደሆነ እንዴት አልገባኝም። ያሳዝናል ይሳዝናል። ያሳዝናል። ያሳዝናል። አይ የኛ ነገር ይሁን እንግዲህ፣ መጨረሻችን እንደዚህ ነው። እንሰራለን፣ እንሰራለን፣ እንሰራለን፣ ከዛ ደግሞ ከሄንበት ርቀታችን ደግሞ ከሄን በኋላ ደግሞ እንደዚህ ነው። ሶ ምስኪን ነው ህዝቡ ራሱ ተመልካቹ ራሱ። ጊዜያችሁን ምናችሁን መሳወት አድርጋችሁ ስንት ኮሜንት የምትጽፉት ለእናንተ አዘንኩ። እውነት እነሱስ ገንዘባቸውን እንትን እያሉ ነው እየሰሩ ነው። መስራቱ ጥሩ እንዳለ ሆኖ ግን ደግሞ ይህን ያክል ውሸት ደግሞ ጥሩ ነው ብዬ አላስብም። መስራት ይህ ስራ ማንም ሰው ዩቱብ የሚሰራ ሰው እውነተኛ ታሪክ የሚያወራ ሰው ካለ አምጡልኝ። ማንም ሰው ስትሄዱ፣ ከማንኛውም ዩቱበር ስትሄዱ ግዴታ ነው ፕራንክ መስራት፣ ይሄ ማስመሰር ምናምን ግዴታ ነው። ይሄ የንትኑ የስራው ባህሪ ስለሆነ እኔ እነሱ ያናደደኝ ነገር ልክ እንደ እውነት አስመስለው በጣም እርዝመቱ ደግሞ ስንት አንድ አመት ምናምን አይሆነውም። በዚህ ይህን ያክል ረስ አሁን ስለተቋጭ ተቋጭ ራሱ አሪፍ ነው፣ እውነቱ ስላወጣች ማለት ነው። እነሱ ብቻ አይደሉም። አሁን በእነሱ መያ ብቻ ሳይሆን ማውራት እንፈልገው በሌላም ዩቲዩበሮች ስትሄዱ አብዛኛው እንደዚህ ነው፣ ውሸት ነው። ሰውም ተመልካቹ ውሸት ስለሚወድ ዩቲዩብ የሚሰሩትም ደግሞ በቃ ሰው የሚፈልገው እኔ አንድ ሰው መስራት ሲፈልግ የሆነ ቪዲዮ ሲለቅ እይታ ካለው ሁልጊዜ እየደጋገመ የሚሰረው ሰው የወደደለት ነው አይደለም። በውሸት ከሆነ የተወደደ ሁል ጊዜ ውሸት መስራት አለበት፣ በእውነተኛ ታሪክ ከሆነ ደግሞ እውነተኛ መስራት አለበት። እና ስለዚህ የስራው እንትን ስለሆነ እኔ በእነሱ ብዙም እንትን አልልም። ግን ከተቻለ ደግሞ እናንተ ተመልካቾች፣ እንደ ተመልካች ደግሞ እንትን ስታስቡ እውነተኛ ታሪክ ይዘው መጥተው የሚሰሩ በጣም ሀቀኞች በጣም ብዙ አሉ የእውነት እነሱን እየሄዳችሁ አበረታቱ ውሸትን አታበረታቱ እኔ እውነት ሰው እውነት ስትናገሩም መከራ ነው ዝም ስትሉም በቃ ብቻ ከባድ ነው እኔ አላውቅም ብቻ ሰውን እውነትን እውነቱ ስትናገሩት ሰው አይወድም እንግዲህ ምንም ማድረግ አይቻልም ለእኛ ምስኪኖች ገብታችሁ ላይክ አድርጉ ሰብስክራይብ አድርጉ እንደዚህ አድርጉ ስንል ባልሰማ ባላዬ ጥላችሁ ታልፋላችሁ። ግን ደግሞ በውሸት ደግሞ ለረጅም አንድ አመት ወይም ሁለት አመት ሙሉ እንደዚህ ውሸት ሲያወሩ ስትከታተሉ እውነት ምን ብዬ ላውራችሁ? ይገርማ አይ፣ ማማ ኢትዮጵያ ይሁን እስኪ ነገሩ እውነታቸውን ነው። ተልባ ቢንጫጫ በአንድ ሙገጫ ብለው እነሱ እውነተኛ አስመስለው እየሰሩ ለሚተውኑልን እኛንም እንዳይደብረን ዘና ፈታ ለምታደርጉን ከልብ ነው እናመሰግነው። እኛም እንግዲህ ጠዋት ማታ ያው የማዳብን ስራም ትተንም ምንም ማንም እናንተን ለማየት የፈለገው ስራ ይቀራል እንጂ የእናንተን ቪዲዮ ማጫወት ስራችን ነው። ትልቁ ስራችን የዩቱበሮች ነው። ይህን ማናችሁም የምታምኑ የምታዩት ነው። ስራ ኖረ አልኖረም የሆነ ቪዲዮ ካየን ማየታችን አይቀርም። ያው ጥሩ ጥሩ ነገር ብናበረታታ ደግሞ የተሻለ ነበር። ያው እንግዲህ ምንም ማድረግ አይቻልም። በርቱልን እህት ወንድሞቻችን፣ ቀጥሉ በዚሁ አሪፍ አሪፍ ነገር ለመስራት ሞክሩ። ይህንን ይሁን ይሁን ይሁን። ለማንኛውም ጋይዝ የዛሬ ቪዲዮ ሊመስል ነበር። ከተመቻችሁ ቪዲዮ ላይክ እያረጋችሁ እስኪ ላይክ እያረጋችሁ ጀምሩ ፕሊዝ፣ ምንም አይቆጥርባችሁም፣ ላይክ እያረጋችሁ እንዲሁም አዲስ ካናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ፍቅር ተመኝላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደና ሰንብቱ። ይህን ቪዲዮ አስር ሺ ላይክ ፈልጋለሁ አስር ሺ አላለችም መቼም ምኞት ነው። ይሁን ምኞት መመኘት እራሱ ትልቅ ነገር ነው። ህልሜ ነው ስለማንኛውም ሰላማችሁ ይብዛልኝ የምወዳችሁ የማከብራችሁ እህት ወንድሞች ባላችሁበት ሰላም ፍቅር ተመኘውላችሁ በየትኛውም አለም ያላችሁ ሁላችሁም ክብረት ይስጥልኝ ብያለሁ ላይክ ማድረጋችሁ እንዳትረሱ እወዳችኋለሁ ባይ ባይ።